ዛሬ ስ ስለ አፍሪካ መሪዎች ስለ አፍሪካ መሪዎች እድሜ ላወራችሁ ፈለግኩ። እድሜያቸው ምን ያክል አንዳንዶቹ እንግዲህ ይሄ የተቆጠረው ነው። እድሜያችንን እናውቀዋለን ያሉት ነው። እንግዲህ ታውቃላችሁ የአፍሪካ እድሜ በጣም ብዙ እድሜ ወይ አውቀውም ይቀንሳል ወይም ደግሞ አያውቀውም ጭራሽ አሁን የካሜሩን የካሜሩኑ መሪ ፕሬዚዳንት ዘጠና አንድ ዓመቱ ነው። ስልጣን ላይ ከወጣ ራሱ ሐምሳ ሐምሳ ሶስት ዓመቱ ነው። አርባ ሶስት በሰማኒያ ሁለት አርባ ሶስት ዓመቱ ነው ስልጣን ላይ ከወጣ የካሜሩኑ መሪ። ከዛ ደግሞ የሴንትራል አፍሪካን ሪፑብሊክ የሚባለው ነው አይደለም፣ ኢኮተራል ኢኮተራል ጊኒ የኢኮተራል ጊኒው ሰማኒያ አንድ ዓመቱ ነው አርባ አምስት ዓመቱ ነው ስልጣን ላይ ከወጣ። ልጁ ባለፈው ሲያዝ በሆነ ነገር ፈረንሳይ ላይ ተይዞ ወደ አምስት ቪላዎች አሉት አሜሪካ ውስጥ ብቻ ቪላ ነው የምላችሁ። እንደ ሎስ አንጀለስ፣ እንደ ካሊፎርኒያ፣ ኃይለኛ ኃይለኛ የማሊቦ ምናምን የሚባሉ ቦታዎች ላይ በሚሊዮን የሚቆጠር ዶላር እያወጣ ቤቶች አሉት ቪላዎች ፈረንሳይ ውስጥ ወደ 27 ነው፣ ከ20 በላይ የሆኑ የስፖርት መኪናዎች በሚሊዮን የሚሸጡ ልጁ 45 ዓመቱ ነው። የኮተራል ጊኒው ስልጣን ላይ ከወጣው የዛምቢያው አለ። ዛምቢያው 81 ዓመቱ ነው። የጋናው 70 ዓመቱ ነው። የኡጋንዳ 80 ዓመቱ ነው። ሳውት ሱዳን ሰማንያ ነው ይላሉ። ግን ሰዎቹ ሲታዩ አሁን የሳውት ሱዳንን ስታዩት ወይ የኡጋንዳውን ስታዩት፣ መቶ ሃምሳ ዓመት ነው የሚመስሉት። መሄድ አይችሉም እኮ። ያ የሚያሳየው ምንድን ነው? እነዚህ ሰዎች ሰማንያ ትራምፕም እኮ ሰማንያ ነው። በደምብ እኮ ያደርጋል፣ ደረጃ ያወጣል፣ ምናምን። እነዚህ መሄድ አይችሉም። በዛ ላይ የዛሬ አርባ ዓመት ጀምሮ እንደ ንጉስ ነው ይኖሩት ንጉስ አይ ተጎርተው ነው ምናምን ጫካ ስለነበሩ ልትሉ፣ በጣም ብዙዎቹ ከጫካ የመጡ ናቸው። ሽፍታ የነበሩ ናቸው። በጠበንጃ ነው የወጡት። ወስቱ ጠበንጃ እያቀበላቸው በሳተላይት እየመሯቸው፣ ተዋግቶ አሸንፎ እኮ እንዳይመስላችሁ። በሳተላይት ነው በሬዲዮ ወደ ቀኝ ወደ ግራ፣ ልክ እንደ ጂፒኤስ እንደዛ እየተመሩ ነው የገቡት። ወስቱ የደገፈው ሽምቅ ተዋጊ ቀጥ ብሎን ስልጣን የሚይዘው ዋናው ብቻ አሜሪካ ለመሰላችሁ እያንዳንዳቸው ለአሜሪካ እንደሚያጎበድዱት ይ ነው በአንድ ሳምንቱ ስልጣናቸውን ሉዝ እንደሚያደርጉ። በእያንዳንዱ ሀገር ሽምቅ ተዋጊ ይፈጥሩልናል። ከዛ ሽምቅ ተዋጊ የሚያስፈልገው ምንድን ነው? መሳሪያኩ እንዳይመስላችሁ ትልልቅ መድፋ ለሚያስፈልገው የሚያስፈልገው ሬዲዮ ነው የሚያስፈልገው ልክ እንደ ጂፒኤስ ከላይ በስተግራ ወደ ቀኝ ወደ ግራ ወደ ቀኝ እያሉ ስልጣን ያስይዟቸዋል። ያቃታቸው ላይ እንደ አይቮሪኮስት የአይቮሪኮስቱ አሁን ስንት ዓመቱ ነው? እሱ ራሱ የት ነበር አይቮሪኮስት? ሰማንያ ሁለት ዓመቱ ነው። ኦኬ ስልጣን ላይ ከወጣ አስራ አምስት አስራ ስድስት ዓመቱ ነው እንዴ። ስልጣን ላይ እንደወጣ ባለፈው ነግሬያቸዋለሁ። ባለፈው ቪዲዮ ላይ ከፈረንሳይ ተልኮ አይኤምኤፍ ነበር የሚሰራው ፈረንሳይ ሆኖ አይኤምኤፍ ሰራተኛ ያደርገውት ከዛ ይሰራል። አሰለጠኑት በደንብ። ከዛ የገንዘብ ሚኒስተር አድርጎ እንዲሾም ተብሎ የተላከ ሰውዬ ነው። የአይቮሪ ኮስት ገንዘብ ሚኒስተር አድርጎ እንዲሾም፣ ከዛ ፕሬዚዳንት እንዲሆን ተወዳድሮ ሲወድቅ የፍሬንች ወታደሮች የተመረጠውን ፕሬዚዳንት አውርደው ሄዱና፣ አለ ቪዲዮውን ተመልከቱት። ለመሰላችሁ እንዲህ ፊትለፊት ጉግል ምናምን አያመጠላችሁም። እንዲህ አይነት ነገር ለጉግል ላይ እናንተ ሄዳችኋን ነገር በምጽፉፍበት ጊዜ እውነተኛውን ነገር አያቀርብላችሁም። ራሳችሁ ሪሰርች ማድረግ አለባችሁ። ብዙውን ነገር ወይ ዳይቨርት ያደርጉታል ወይ አይመልስላችሁም። አሁንማ ኤ አዩ ጭራሽ እንትን ነው የሚለው አላውቀውም ይላል ወይ ደግሞ ይሄ ትክክለኛ ያለው ኢንፎርሜሽን ነው ይላል። እና አሁን ለእኛ ምንድነው ትልቁ ችግራችን ያለው ኢንፎርሜሽን ስቲል፣ እነሱ ናቸው የሚጽፉልን ስቲል የምናገኘው ጉግልም ይሁን ማንኛውም ሶሻል ኢንተርኔት ውስጥ ገብተን እንትን እንበል ብንል፣ መጽሐፍ እናንበብ ብንል መጽሐፉ ራሱ የተጻፈልን በዌስተርኑ ነው። ስለዚህ ያንን እውነተኛውን ነገር ለማወቅ በጣም ከባድ አይነት ችግር ውስጥ ነው ያለ ነው። እስካሁን ድረስ እንዳደነዘዙን እንደዚህ ሆነን ልንቆይ የቻልነው እኮ የሚጽፉልን የምንማረው ትምህርት ጠቅላላ ከእነሱ የመጣ ስለሆነ የራሳችንን ነገር አሁን ትልቅ በቃ ፈተና ውስጥ የገቡን ለምንድን ነው? እርስ በራስ መነጋገር ጀመርን። አሁን ለምሳሌ የሆነ ቦታ ጦርነት ካለ ስለ ጦርነቱ ይሄ ኖርማል ሚዲያው ቢቢሲ፣ ሲኤንኤን የሚያቀርብልንን ሳይሆን ቀጥታ እርስ በራሳችን መነጋገር ጀመርን። እዛ ጦርነት ውስጥ ያለ ሰው የሚጽፍልን ነገር ማንበብ ጀመርን። እውነቱም ማወቅ ጀመርን። የዚህ የአይቮሪ ኮስት የሚባል ሀገር የመጨረሻ መጥፎ ሀገር መሪ እንደሆነ የምታውቁት መሪዎች ምን ያክል በቃ ቢምቦ ቢምቦ ማለት ፓፔቶች ናቸው። እዚያ ይመረጡት ጠቅላላ ነፃነታቸውን ከያዙ ጀምሮ ነፃነት እኮ አይደለም ያሉት ስቲል በፈረንሳይ እንትን ሥር ናቸው። ያኔ ቶማስ ሳንካራ ሲገደል እንዳለ በዛ ገብተው የፍረንች እንትኖች ስማግል አድርገው አስገብተው እንዲገደል እንዲያዝ ያደረጉት በዛን ሰዓት ያለ ፌሊክስ ነው። ፌሊክስ የሚባል መሪ ነበራቸው። እሱ ነው። በዛ በኩል ፈረንሳዮችን አስገብተው እንዲታሰር፣ እንዲገደል እንዲገለበጥ ያደረጉት ቶማስ ሳንካረ። አሁን ደግሞ ወደ ከ18ቱ ወደ 13ቱን ጊዜ በአይቮሪ ኮስት በኩል እየገቡ ይሄ አሁን እዛ ያስቀመጡት መሪ አለ። እንደነገርኳችሁ የአይ ኤም ኤፍ ሰራተኛ የነበረ ከፈረንሳይ ተልኮ የሄደ መሪ አለ እዛ። አስቀምጠውታል። በሱ በኩል እያደረጉ ነው መሳሪያ የሚያስገቡት። አሁን በቀደም ቢቢሲ ላይ ግቡና ግቡና ኦንላይን ቡርኪናፋሶ የተደረገው ጭፍጨፋ ሲቪሊያን ከመቶ በላይ የሚሆኑ ያለቁ ቢቢሲ ሪፖርት ብላችሁ ጻፉ። ቢቢሲ ስለ ቡርኪናፋሶ የሚጽፈው ሪፖርት ሚሉት ምንድ ነው? የመሪ የዛ ሀገር መሪ ኢብራሂም ትራወሬ የራሱን ህዝብ እየጨረሰ ነው። ይህንን ከምንድን ነው በዛ በኩል ስማግል አድርገው በአይቮሪኮስት በኩል ስማግል አድርገው ባገቡት መሳሪያ ሰው ያስጨርሳሉ፣ እያስገቡ ለምንድን ነው እዛ ያሉትን ሽምቅ ተዋጊዎችን ሳህል እንትኖችን ይደግፏቸዋል? ከዛ ቢቢሲ ደግሞ ሪፈረንስ የሚያደርገው ከየት መሰላችሁ? ዜናውን ያገኘ ነው ከሂዩማን ራይት ዋች የሚባላለ ታውቃላችሁ፣ ኢትዮጵያን፣ ሁሉንም ሀገር የሚሆነጅን ታዳጊ ሀገሮችን በጠቅላላ የሚሆነጅን የሂዩማን ራይት የሰው ልጅ ሰብአዊ መብት መከራከያ ዋች የሚባል ኒውዮርክ እኮ ነው ያለው። ኦፊሱ ኒውዮርክ ነው የተቋቋሙ፣ በአሜሪካ መንግስት ስር ነው። ግን ስሙ ኤንጂኦ ነው የሚባለው ነን ገቨርንመንታል እና እሱ ያቀረበው ሪፖርት ነው አገር የሚያስከስሰው ሕዝብንም እንደዚህ አድርጎ የሚያንገላቱት ማዕቀብ የሚያደርጉት ሁማን ራይት። አሁን አይታቸዋል። ይሄ ሁማን ራይትስ ዋች በሰጠው ሪፖርት ነው ለትራምፕ እንዳለ ሳውዝ አፍሪካ ውስጥ ያሉት ነጮች በዋ የሚባሉት ወደ አሜሪካ አሁን እየተወሰዱ ነው እያለቁ ስለሆነ ሪፖርት ጽፎ እኮ ነው ሪፖርቱ ያለው እውነተኛ ጄኖሳይድ እያለቁ ነው ብሎ ሪፖርት ባደረገው መሰረት የትራምፕ መንግስት ወደ አሜሪካ እንዲሰደዱና የስደተኝነት መብት እንዲሰጣቸው ለነጮቹ ተብለው እየሄዱ ነው። አሁን ወደ ሰባ እስከ መቶ የሚደርሱ ገብተዋል። እስካሁን ሄዱ እዳዩት። ይሄ ሪፖርት የሚያደርገው ሁማን ራይት ዋች ነው። አኪዝ ያደርገናል። እያንዳንዱ እኛ ኮንቲኔንት ላይ የሚሰራውን ከዛ የሚጽፈው ደግሞ እነሱ አኪዝ የሚያደርጉትን የዌስተርኑ ሚዲያ ያስተጋባዋል። መረጃ ያገኙት ከዛ ነው። ሁማን ራይት ደግሞ እንትን ካላለ ምን ያደረጋሉ? በጣም ሩቅ የሆነ ኢንዶኔሽ እንትን የሆነ ፓኪስታን፣ ወይ ላቲን አሜሪካ ወይ የሆነ ፔሩ ላይ የሆነ ጋዜጣ ይጠቅሱላቸዋል። ለዛ ጋዜጣ ይከፈለውና እንዲህ ብለህ ጻፍ ተብሎ ይጽፋል። ከዛ እሱ ሪፖርት ቤዝ አርጎ ሲሄንን ለእኛ ኒውስ ያነብልናል። ለዚህ ሁሉ የሚያበቁ ለዚህ ሁሉ እንዲሆነ ኮንቲኔንታችን እንዲኖር የሚያደርጉት እነዚህ ያስቀመጧቸው መውረድ የማይችሉ እንደ ንጉስ ሲሞት ንጉስ ሲሞት አለ የሚቀየረው፣ ልክ እንደዛ ነግሰው የተቀመጡ ፓፔቶች አሉ፣ የነሱ አገልጋዮች። ከዛ ስብሰባ ሲባል አይታችኋል፣ የተተለተሉ ይመጣሉ፣ ይሰበሰቡ፣ ዩዝለስ የሆኑ ያለፈውን፣ ለስልሳ ዓመት ኮንቲኔንታችንን ሽጠው። ከዛ በፊት እኮ አትሊስት ህዝቡ ይታገል ነበር፣ በያገሩ ትግል ነበር፣ አይነገርም እንጂ ያልቁ ነበር። ኮሎኒ ያድርገው እኮ ዝም ብሎ አይቀመጡም ነበር ዝም ብለው ተቀምጦ እኛን ሁለተኛው ጊዜ ሲመጡ ጦርነት ላይ አልቻልናቸውም። መርዝ አድርገው ህዝባችን ሲጨርሱ ጦሩ ጫካ ነው የገባው እና ያቴ ጫካ ነው የገቡት። ጫካ ገብተው ግን አንድ ቀን ጣሊያን ተኝቶ ያድርብ ነበር ሀገራችን ላይ። ማታ ማታ የሄዱ ሽምቅ አትሊስት አንድ ሶስት አራቱን ጋለው መሳሪያ ቀምተው ጫካ እንደዛ፣ በየአገሩ በየኮንቲኔንታችን ውስጥ አንድ ቀን አርፈው ሳይቀመጡ በየቀኑ እንደሞቷት ነው የወጡት። የአገር ሪፖርት አይደረግም። ኦኬ፣ ከዛ ምንድን ነው ያደረጉን? ትክክለኛው ኮሎኒ እኮ የጀመረን ልክ እነሱን አሸንፎ ነፃ ሲወጣ የአፍሪካ ህዝብ ነፃ ሲወጣ የአፍሪካ ሀገር ነፃ ሲወጣ አስቀምጠውልን ነው የወጡት። እነሱን ለእነሱ ይሰራ፣ ከዛ በኋላ ደግሞ ይገለብጣሉ። ለእነሱ ማይሰራ ወይ ደግሞ ለእኛ ለህዝቡ የሚሰራ ሲመጣ ይገለበጣል፣ ስሙ ይጠፋል፣ እንዲወርድ ይደረጋል። ሌላ ሽምቅ ተዋጊ ይፈጠርለትና ሲዋጋት ምንም ነገር ለሀገሩ ሳይሰራ ያልፋታል። ምክንያቱም ጦርነት ይፈጥሩልናል። እነሱ እዛ ውስጥ ነው ያለን። ስለዚህ እነዚህ ሰዎች ካልሞቱ በስተቀር መውረድ አይቻልም። ምክንያቱም እነሱ ሀገር ሆነው እነሱን የሚቃወም ነገር መናገር አይቻልም። እንኳን እዛ አደለም፣ ከሀገራቸው ውጭ ያለውን እንትን ኮንትሮል ማድረግ ያለውን ሚዲያ በእነሱ ላይ ከሩዋንዳ ባለፈው ስለ ኤም 23 ብዬ የሰራው ቪዲዮ ላይ ከሩዋንዳ የሩዋንዳውያን ሰዎች ይጽፉልኝ ነበር። እንግዲህ አስቡ በኤም 23 የሚለው ታይትል አይደል? ያንን በማየታቸው ኢንተረስት አድርጓቸዋል፣ እና ቪዲዮ በጣም ታይቷል፣ ወደ ሚሊዮን አካባቢ ታይቷል። እና ያንን ነርቨስ አድርጓቸው አስተርጉመው ማለት ነው። እኔ በአማርኛ የምሰራበት ሪዝን አለኝ። ለምን ብዬ ነው እኔ በእንግሊዝኛ ወይ በሌላ ነገር፣ ወደ አሁኑ አቴንሽን ውስጥ ነው የምንገባው፣ እና እስከዛ ድረስ አትሊስት ከህዝቤ ጋር የምነጋገርበትን መንገድ ፈልገን አካውንታችን፣ የእኛ አካውንት እኳ ይሄ አካውንት ኤኒ ታይም የሚዘጋ አካውንት ነው እና እንዲህ ደግሞ እውነት እውነቱን ስንነጋገር አቴንሽን ውስጥ እና ከሩዋንዳ ይጻፍልኝ ነበር ወይ ቪዲዮን አውጣው ወይ ሪፖርት እናደርጋለን፣ ይሄ ምናምን እያሉ የሚገርም እኮ ነው። ምን ያክል ነርቨስ እንደሚሆኑ እውነት አይደለም። ትክክል አይደለህም እኮ አይደለም የምንናገረው ነገር ትክክል አይደለህም ብለዋ ሳይሆን እንትን የሚያደርጉት ሌላ ስም ይወጣለታል። ከዛ እንትናቸውን መቀጠል ነው የሚፈልጉት 30 40 50 ዓመት ስልጣን ለሲወጡ ሲወጡ 40 ዓመት ነበሩ። እውነተኛ እድሜም አይታወቅም። መሄድ እኮ አይችሉም ሰዎቹ አሁን የሱዳን የሳውት ሱዳኑና የኡጋንዳ እውነታ፣ መሄድ አይችሉም መራመድ፣ አይወርዱም ግን ንጉሥ ናቸው ኩላክ